የእስራኤልና ሐማስ ጦርነት ከተጀመረበት ማግስት ጀምሮ በእስራኤልና አሜሪካ እንዲሁም ከእስራኤል ጋር ግንኙነት አላቸው ለሚባሉ አገራት ሁሉ ከፍተኛ ስጋት እየሆነ የቀጠለው የየመኑ ሀውቲ ሰሞኑን ከባባድ ጥቃቶችን እያስተናገደ ነው። እስራኤልን ይጎዳሉ የሚላቸውን ጥቃቶች ከመሰንዘር ወደ ኋላ ብሎ የማያውቀው ሀውቲ ከቀናት በፊት ወደ እስራኤል የተኮሰው ሚሳኤል በእስራኤል የቤንጉሪዮን ዓለም አቀፍ አውሮፕላን ማረፊያ አቅራቢያ አርፏል። ሀውቲ የፈጸመውን ጥቃት ተከትሎ በልበ ሙሉነት በእስራኤል የአየር ክልል የሚንቀሳቀሱ አውሮፕላኖችን መጥቶ እንደሚጥል ማስጠንቀቂያ እየሰጠ ሲሆን፣ የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ደግሞ ሀውቲ በእስራኤል ላይ ለፈጸመው ጥቃት ከባድ የሆነ የአጸፋ ምላሽ እንደሚደርሰው ገልጸው ነበር። ትላንት አመሻሹንም ኔታንያሁ በቃላቸው መሰረት በየመን ላይ 30 የጦር አውሮፕላኖችን በማዝመት ከባድ ድብደባ ሲፈጽሙ ማምሸታቸውን አልጀዚራ ዘግቧል። የእስራኤል የጦር አውሮፕላኖች ኢላማ አድርገው ሲደበድቡ ያመሹት የየመኗን የወደብ ከተማ ሆዴዳን ሲሆን ለመርከቦች መቆሚያነት የሚያገለግለው የወደቡ ክፍል ከፍተኛ ጉዳት እንደደረሰበት ተነግሯል። በኢራን እንደሚደገፍ የሚነገርለት የየመኑ ሀውቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አልአስባሂ እስራኤል በፈጸመችው ጥቃት የሞቱ ሰዎች ስለመኖራቸው ባይገልጹም ቁጥራቸው ሀያ አንድ የሚሆኑ ሰዎች ግን ከፍተኛ ጉዳት እንደደረሰባቸው ገልጸዋል። የእስራኤል ጦር ከጥቃቱ በኋላ በሰጠው መግለጫ ጥቃቱ የተፈጸመው ሀውቲዎች ተቆጣጥሮታል ባለው የሆዴዳ ወደብ ላይ መሆኑን የገለጸ ሲሆን ወደቡንም ከኢራን የሚያገኛቸውን የጦር መሳሪያዎችና ሌሎች ወታደራዊና ወታደራዊ ያልሆኑ ቁሳቁሶችን ለማጓጓዝ እየተጠቀመበት ነበረ ማለቱን የዘገበው ደግሞ ቢቢሲ ነው። ከወደቡ በተጨማሪም በቅርብ ርቀት ላይ የሚገኝ አንድ የሲሚንቶና የኮንክሪት ፋብሪካን በእስራኤል የጦር አውሮፕላኖች እንዲወድም የተደረገ ሲሆን የእስራኤል ጦር እንደሚለውም ከሆነ ፋብሪካው ለሲቪል አገልግሎት የሚውሉ ስራዎችን ሳይሆን ኢራን መራሹ ሀውቲ ለሚገነባቸው ወታደራዊ መሰረተ ልማቶች ግብአት የሚያመርት ነው ተብሏል። ሀማስ ጥቃቱን ተከትሎ በሰጠው መግለጫ በሆዴዳ የወደብ ከተማ የተፈጸመው ጥቃት እስራኤልና አሜሪካ በጋራ የፈጸሙት ነው ብሏል። እስራኤል ማረጋገጫ ብትሰጥም አሜሪካ ግን በትላንትናው ጥቃት እጅ የለበትም ስትል ማስተባበሏን አልጀዚራ አስነብቧል። አንድ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ከፍተኛ ባለስልጣንን ዋቢ አድርጎ የዘገበው አልጀዚራ በሆዴዳ በደረሰው የአየር ጥቃት ፔንታገን እጁ እንደሌለበት ገልጸዋል። ይሁን እንጂ ከቀናት በፊት ሐማስ በእስራኤል ላይ ፈጽሞት የነበረውን የሚሳኤል ጥቃት በማውገዝ በጥቃቱም ከፍተኛውን ድርሻ የምትይዘው ኢራን ናት ስትል አሜሪካ ወቀሳ አቅርባ ነበር። የእስራኤሉ ኔታንያሁም ከሐውቲው ጥቃት በኋላ በሰጡት መግለጫ እንደ አሜሪካ ሁሉ የሐውቲው ጥቃት ከኢራን የመነጨ ነው ብለው ነበር። አገራቸው ለሐውቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው፣ ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸውን አስታውሶ የዘገበው ዘ ታይምስ ኦፍ እስራኤል ነው። በአሜሪካና እስራኤል ወቀሳና ዛቻ እየደረሰባት የምትገኘው ኢራን የሀውቲ ደጋፊ እንደመሆኗ መጠን ቡድኑ በእስራኤል ላይ በፈጸመው ጥቃት እጇ ስለመኖሩ የገለጸችው ነገር ባይኖርም የትላንትና አመሻሹን የሆዴዳ ወደብ ድብደባ በተመለከተ ግን እስራኤልንና አሜሪካንን ተጠያቂ በማድረግ ጥቃቱንም አውግዛለች። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ አሜሪካና እስራኤል በየመን የፈጸሙት ጥቃት አለም አቀፉን የተባበሩት መንግስታት ድርጅት መርህ የጣሰ ነው ያሉት ሲሆን አለም አቀፉን ማህበረሰብና በቀጠናው የሚገኙ የአረብ ሀገራትን በእስራኤልና አሜሪካ ላይ ኳይ እርምጃ እንዲወስዱም ጠይቀዋል ሲል የኢራኑ መኸር ኒውስ ዘግቧል። ሀውቲ ከቀናት በፊት በእስራኤል ላይ የፈጸመው የሚሳኤል ጥቃት የተፈጸመው የእስራኤል የጸጥታና ደህንነት ካቢኔ የሀገሪቱ ጦር በጋዛ ላይ እያከናወነ ያለውን ወታደራዊ ዘመቻ አስፍቶ ለመቀጠል ከወሰነ ከሰዓታት በኋላ ነው። የእስራኤል ጦር በቀጣይ በጋዛ ለሚያካሄደው መጠነ ሰፊና በአዳዲስ አካባቢዎች ላይ ለሚተገብረው የተጠናከረ ወታደራዊ ዘመቻ በአስር ሺዎች የሚቆጠሩ ተጠባባቂ ኃይል መጥራቱን ሐውቲንና የሐማስ ደጋፊዎችን አስቆጥቷል። እንደ ቢቢሲ ዘገባ በአዲስ መልኩ የተዘጋጀው የእስራኤል የዘመቻ እቅድ ዕቅድ ጋዛን መቆጣጠር እና በዚያ መቆየት እንዲሁም ሁሉንም ከመሬት በታች እና ከመሬት በላይ ያሉ ቀሪ መሰረተ ልማቶችን ማውደምን የሚያካትት ነው። ዘመቻው በሐማስ እጅ የሚገኙ ታጋቾችን ለማስለቀቅ በሚደረገው ጥረት ላይ ተጨማሪ እገዛ ያደርጋል ተብሎም ታስቧል። የእስራኤል የደህንነት ካቢኔ ሐማስን ለማጥፋት ያግዘኛል ያለውን ጋዛንና ሌሎች ግዛቶችን በኃይል የመቆጣጠር ዕቅድ ማጽደቁን የእስራኤል ባለሥልጣናት አስታውቀዋል ኃይል የተሞላበት ዘመቻ በማካሄድ ሐማስን ማጥፋትና ቀሪ ታጋቾችን የመመለስ እንዲሁም ለዕቅዱ መሳካት ሁለት ነጥብ አንድ ሚሊዮን ፍልስጢማውያንን ከጋዛ የማስወጣት እቅድ በካቢኔው ፍቃድ ማግኘቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ነገር ግን የእስራኤል ወታደሮች ምን ያህል ግዛቶችን እንደሚቆጣጠሩ ኔታንያሁ በንግግራቸው አልገለጹም። ካቢኔው አክሎም የተባበሩት መንግስታት ድርጅት የሰብአዊ እርዳታ ወደ ጋዛ እንዳይገባ በእስራኤል ከታገደ ከሁለት ወራት በኋላ ሰብአዊ ቁሶችን በግል ድርጅቶች እንዲከፋፈሉ ሉ የሚል አዲስ ዕቅድ ማጽደቁ ተሰምቷል። ለዚህ የእስራኤል ዕቅድ ምላሽ የሰጠው የተባበሩት መንግስታት ድርጅትም የእስራኤልን ዕቅድ በሰብአዊነት ላይ የሚፈጸም ግፍ ነው ሲል በጽኑ ኮንኖታል። ከተባበሩት መንግስታት ድርጅት ባለፈም ይህ ያሁኑ የእስራኤል እቅድ እንግሊዝና የአውሮፓ ህብረትም እንዲሁ እየተቃወሙት ይገኛሉ። ኢራን መራሹ ሀውቲም እንዲሁ እስራኤል በጋዛ ምድር በፍልስጤማውያን ላይ የምትፈጽመውን ጥቃት እስካላቆመችና ወደ ጋዛ ሰብአዊ ድጋፍ እንዲገባ እስካላደረገች ድረስ አጸፋዊ እርምጃዬ ተጠናክሮ ይቀጥላል በማለት ያስተላለፈው ዛቻ ከቴልቪቭ ባሻገር የእስራኤል የቀኝ እጅ ከሆነችው ዋሽንግተንና አጋሮቿ ጋር ፊት ለፊት አፋጦታል። በዚህም ከአምስት ቀናት በፊት እንግሊዝ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ስር ለመጀመሪያ ጊዜ ነው የተባለ የአየር ድብደባ በየመን የሀውቲ ይዞታዎች ላይ መፈጸሟ የሚታወስ ሲሆን ከትላንት በስቲያ ምሽትም ከአሜሪካ ጋር በመሆን የመንን በቦምብ ሲደበድቡ አድረዋል። በሀውቲ የሚመራው ሳባኒውስ እንደዘገበው አንደኛው በመዲናዋ አረቢያን በተባለ መንገድ ላይና ወደ ሰንዓ በሚያመራው አውራ መንገድ ላይ ሁለት ጥቃቶች በአሜሪካና አጋሮቿ ተፈጽመዋል። አሜሪካና እንግሊዝ በየመን ዋና ከተማ ሰንዓ በጋራ በሐውቲ ወታደራዊ ሰራዊ ይዞታዎች ላይ የፈጸሙት ጠንካራ የአየር ድብደባም የቀጠናውን ውጥረት እያባባሰው ይገኛል። ምንም እንኳን ዋሽንግተን በሀውቲ ላይ የምትወስደው እርምጃ በጆ ባይደን የስልጣን ዘመን ወቅት የጀመረ ቢሆንም ዶናልድ ትራምፕ አስተዳደር ግን በእጅጉ ተጠናክሮ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ተሰናባቹ የባይደን አስተዳደር ከነበረው አቋም በተለየ መልኩ የሐውቲን ስጋትነት በብርቱ ለመቀልበስ ጠንካራ የአጸፋ እርምጃ እንዲወሰድ ባዘዙት መሰረት ዋሽንግተን በሀውቲ የጥቃት ማዘዣዎች በጦር መሳሪያ ፋብሪካዎች፣ በሚሳኤል ማስተኮሻዎችና እና በመገናኛ ስርዓቶች ላይ ጠንካራ ወታደራዊ ዘመቻዎች ማካሄዷን የአሜሪካው የብሔራዊ ደህንነት አማካሪ ማይክ ዋልትዝ መናገራቸው ይታወሳል። በአሜሪካና ሀውቲ መካከል በቀጠለው የሚሳኤል ልውውጥ በአሁን ወቅት በዓለም ላይ እጅግ ወሳኝ የሆነ የባህር ላይ የንግድ መተላለፊያ ተዘግቶ ይገኛል ያሉት የብሔራዊ ደህንነት አማካሪው 75 በመቶ ያህል የአሜሪካ መርከቦች በአፍሪካ ደቡባዊ የባህር ዳርቻ ለመጓዝ ተገደዋል ሲሉ በወቅቱ በነበራቸው ቃለ መጠይቅ ላይ መግለጻቸው አይዘነጋም። አሁን ደግሞ ሀውቲን በቀጥታም ሆነ በተዘዋዋሪ ትደግፋለች ተብላ ከአሜሪካና እስራኤል ወቀሳ የሚቀርብባት ኢራን ኔታንያሁ በቃላቸው መሰረት የአጸፋ እርምጃ የሚወስዱባት ከሆነ እስካሁን በ ሰልፈች ጃዙር እየተሳተፈችበት ባለው የመካከለኛው ምስራቅ ጦርነት በቀጥታ ወደ መሳተፍ ልትመጣ እንደምትችል ይገመታል። ይህም የሶስተኛው የዓለም ጦርነት መጀመሪያ እንዳያደርገው ያሰጋል ሲል አልጀዚራ በዘገባው አስነብቧል። በሀውቲዎች ጥቃት ሳቢያ በቢሊዮን ዶላር የሚገመቱ ሸቀጦችን የጫኑ ግዙፍ የንግድ መርከቦች ከእስያ ተነስተው በቀይ ባህርና ስዊዝ ካናል መተላለፊያ ከመጓጓዝ ይልቅ በአፍሪካ ግርጌ ወደ አውሮፓና አሜሪካ መጓዛቸው ተጨማሪ አስር ቀናትን በባህር ላይ እንዲያባክኑ ይገደዳሉ። በአካባቢው የሚፈጸሙትን ጥቃቶች በመስጋት የሸቀጥ ኮንቴነሮችን የጫኑ መርከቦች እንቅስቃሴ በከፍተኛ ሁኔታ የተስተጓጎለ ሲሆን በህዳር 2024 በቀይ ባህር የተጓጓዘው የጭነት መጠን በ2023 በተመሳሳይ ወቅት ከነበረው የ የጭነት መጠን በሰባ ሁለት በመቶ መቀነሱንም መረጃዎች ያሳያሉ። እስራኤልም ሆነች አጋሮቿ በሀውቲ ላይ በቀጣይ ይወስዱታል ተብሎ የሚጠበቀው ጠንካራ እርምጃ ኢራንን ያካትታል ወይ የሚለው በቀጣይ የሚታይ ይሆናል።